አሰላሙ አለይኩም ወረህመቱላሂ በረካቱ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እንዴት ከረማችሁ? ስራ፣ ጤንነት ሁሉ ሰላም ነው እ ሱሪ አጥባቂ ወዲ እንጂ እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? እኛ ደህና ነን። አልሐምዱሊላህ አረ እኔ አላስፈሩኝም። እናንተዬ እና እንዴት ናችሁ? ሰላም ናችሁ? የታለን ይመስላችኋል ጋይስ? እስኪውታለንበት ጭጭዋላ ቆይኮ ጭጭዋላ ዳገት ለለበዳ መተና እንግዲህ እኔ እና ሰልዋ ማለት ነው። አገር ባጣውት ወላሂ፣ ከድርቁ ብዛት ይኸው ጧሃ ድርቁ ነው ያደረቀው ባህር ዛፍ ነው እስከ ወላሂ ላ ሐውለ ወላ ቁወተ ኢላ ቢላህ። ከድርቁ ብዛት ወላሂ ባህር ዛፍ ሲደርቅ አይቻልም በድሜ ማለት ነው። ድርቋል እንዲያለ ማለት ነው። በጣም ድርቅ ሆኗል። እኛ ሀገር እና ሀገር የመጥቼ ያልኳችሁን ምን ነው በቀረብኝ ባልተፈጠርኩ ነው ያልኩት። ዛሬ የምሬ ምመላችሁ እናላችሁ ቤተሰብ እናቴን ያስፈጥራለሁ ብዬ እንግዲህ ስድስት ወፍች ነው ዛሬ ዛሬ እየቀረጽኩበት ያለሁት ውድ አይደል። እናቶቻችን ከመጀመሪያው ጀምረው ስለሚይዙ የሚያልቀው ዛሬ ነው በነሱ ማለት ነው። እና እናቴን አስፈጥራለሁ ብዬ መጥቼ አልኳችሁ። እዚ እተጃጃል ሀገር ሲያስጠላ አልኳችሁ፣ ሲያስጠላ ትራንስፖርት የሚባል የለም። ልጅን ገድዬ ነው የመጣሁት፣ ገድዬ ወላሂ፣ እንደ አላህ ይጠብቃት። ፍን ፍንፍን ብለን ማለት ነው። በቃ አንድ መኪና ብቻ ነው እንዲ ያለው እስከምትሉ ድረስ ማለት ነው። በቃ ጭንቅንቅ ብዬ ልጅን ገድዬ ነው የመጣሁት። ብቻ አልሐምዱሊላህ፣ አልደረስንም እንግዲህ። እኛ አገር ያላችሁ ዛቦሻ ሀገር የሚባለው ደርሰናል። እኛ ሀገር የምታቁት ማለት ነው። የማታቆት ባታቁትም እና ወደ ዳገቱ ወደ ጥላው አረፍ ብዬ ነበር። ከድርቁ ብዛት ባህር ዛፉ ደርቆ፣ ደርቁ በጣም ድርቅ ነው። ወላይ ድርቅ ሆኗል። አምና እናቴ ጋር መጥቼ እንደዚሁ በዚሁ ሰዓት ማለት ነው። በነገራችን ላይ አመቴ ከመጣሁኝ እና ያው ወዲያው ነብሰ ጡር ሆንኩኝ። አምና በስድስት ወፍች እንደዚሁ መጥቼ ከዛም ወለድኩኝ ስል ከዛም ይጣት ጠንክር ስል ከዛም ከዛም በቃ እንትን አለ ማለት ነው። ያው እስካሁን ድረስ እስከ አመት የሆነ እናቴ ብቻ መታ ነበር እንጂ አንዴ ነው ሁለቴ እንደ ወለድኩ ከዛ ውጭ በቃ የለም እላችኋለሁ። ህን ቆይቻለሁ ከመጣኝ እና ገርሱ ያስጠላ ድርቅ ነው። ቢስሚላ የአላህ በጣም ያሳዝናል። ወላሂ አምና አረንጓዴ ነበር ህኔ ሰአት ስንመጣ ማለት ነው። ዘንድሮስ አስጠልቷል። ሀቂቃተን ነው ምላችሁ ፈረዳ ንቃቡ ምዛት አይደርሷል ጋይስ የሚጣ ጸጉር ጌጥ ወልቆባት እና ሀገራችን መታን ያስጠላላችኋለሁ። መቼም እኔ ሀገሩን ጠልቸዋለሁ። እኔ የምሬነው ነው የምላችሁ። ስለተወለድኩበት አልወደውም። የምመጣው በቃ ግደታ እናቴ ስላለች እናቴ በህይወት እስካለ ይደብራታል እያልኩ ነው እንጂ እንደገና ደግሞ እዚሁም ሀገሬ ላይ ያለሁኝ ቅር እንዳይላት በሚለው ነበር ግን ሲያስጠላ አልኳቸው። ሲያስጠላ ወይ ትራንስፖርት የለ ወይ ሀገሩ ረን እንደው አላ እንደ አቅሙን ይስጠኝ። እናቴ ወስጄ በቃ እዛው ይዛለሁኝ እንጂ አስጠልቶኛል። የምር ነው የምላችሁ። እናቴ ብትሄድልኝ ምን ላረግ መጣ ነበር ባካችሁ። በጣም ነው የሚያስጠላው። ትራንስፖርት የለ፣ ምን የለ። በእርግጥ የተወለዳችሁበት ሀገር ደስ ይላል፣ ግን ደግሞ እንደዚህ ምቾት የሚነሳችሁ ነገር በተለይ ልጅዛችሁ የማይሆን ነው የማይሆን ነው። ሚጣውን ብተዋት እንደት እንድትስለቀለቀኝ ማለት ነው። እና ያው እንግዲህ ብቻ አየሩ ደስ ይላል፣ ንጹህ ነው። አይኔ ቃብዛሬ እንዲህ እየሆንኩ ነው። በቃ እየተሻሸው በቃ ሰው ረ ቢስሚላ፣ እዛ መቀረጽ ብስል እና ባሳየኋችሁ በተገረማችሁ ነበር። ሰው ጥቅጥቅ ጥቅጥቅ በቃ መሄዱ መድረሱን ብቻ መድረሱን ብቻ ነው የሚፈልገው እንጂ የምን ምቾት የምን ምን፣ በጣም ነው የሚያስጠላው ወላይ እና ያው እንግዲህ ቤታችን አልደረስንም፣ ገና መንገድ ላይ ነን። እስኪ አብራችሁን ሁኑ። ይሄን አመድ መስሎ አላገሩ አያምርም። እንደው ግን ደስ እንደሆነ አሳያችኋለሁ ማለት ነው። በጣም ያሳዝናሉ ላይ በዚህ ደረጃ ድርቅ፣ በዚህ ደረጃ ድርቅ። ያ አላህ ባህር ዛፍ እኔ ነኝ በእድሜ ባህር ዛፍ ድርቅ ሲያደርቀው አይቻል አቅም ወላሂ ነው የምላችሁት። እስቲ ሲያስጣል ውት ያስታውቅም መሰል በካሜራው ያረንጓ ጽዱ ብቻ ደህና ነው እንጂ ባህር ዛፉ እንዳለ ደርቋል ማለት ነው። እኛ በጣም ያስጠላል እንደዋል ሐዝነቱን ያውርድ ብላጊ ጥሩ ነው ቢዘንብ እንዲህ ባልሆነ ነበር። አምና በጣም አረንጓዴ ነበር አልኳቸው አረንጓዴ። ለማንኛውም የሚነፍስባችሁ እንደኛው ማለት ነው። ይኸው እንግዲህ ያቸው እዛ እነ ሚጣ ወይ ይታያችኋላ በርጫ ምናምን ይዘናል ይዘናላችኋለሁ ጥቅም አላችሁ። አው ቆይሴ እነሰለዋላ ምን እርዳችሁ? ድካም ነው ታይሳ አረ ይዛለሁ፣ ችግር የለው። ቤተሰብ እንግዲህ ወዘፍ ዘፍ እያልን ነው። በነገራችን ላይ አሁን አዲስ ጥሏል ዝናብ።

በቃ አንጫ መስበርም ቀኛ ነው። ቤስሪ ከሚሉኝ ወንዲው አንድ ነው የምትለኝናት የራሱ ማለት ነው። የውጭ ስራ እንጂ የእንትን ስራ አይሆንልኝም እና ለዛ ነበር እላችኋለሁ። እስቲ እንግዲህ ሀገር የላ ሳያዱ ጓሴ ሜዳ ሰተንሰት ቀጣያችሁ። እስኪ ጎሴ ልቅ አሁን አጭሏል። ያኔ አረንጓዴ መልበስ ጀምሯል። ዘጌት ብሏል ስዝናቡ ፈጣለ እኛ ጋር እንኳን አያድርስ ነው። አረ ሀምዛ ና የሚጣጥለው ይሄዱ አረ ጣብቁኝ። ያረ ቤተሰቡ በልማት ውስጥ ነው እንዴ? አምራል ግን ያው አየሩ ምናምን ደስ ይላችኋል። ቅዝቅዝ ያለ ነው። አልሐምዱሊላ። እኔ ደግሞ አሞኛል አልኳቸው። ወደና ሞኛል የሴቶች ጉዳይ ያለብኝና ታላችሁ መቸም

እንዴ እናትሽን፣ የፈጫት መንገድ ፈጮ እንጂ ወይታ አባት አልተረፈችም። ልጅ በጣም ነው የተንገላታዩ። እና በቃ ይህን ይመስላል። አሁን በልጓል ተወር በኋላ መተን በሆነ አረንጓዴ ይሆን ነበር። ያው ግን ጉደታ ዛሬ መምጣት ስላለብን መጣን ማለት ነው። እናብራችሁ ሁኑ ቤተሰብ ሜጤጢና ባጃጅ ኮንትራት አላለም፣ ወዴ የትም ሄድ ባጃጅ ኮንትራት ይኖራል እዚህ ይሞላልህ። ለራስህ ግዛ የራስህ ባጃጅ ይሻላል። ምርጥ አተር ነበር አምና፣ ታ ምና ይሄ ሁሉ ወላሂ። ይሄኔ ሰዓት በቃ አተሩ ምናምን በጣም ያምር ነበር፣ አረንጓዴ ነበር። ሀምዛ እንኳ እያስታወሰ አምና ብቻ ነው የመጣው። ሱ ራሱ አንቲ ሜጠ ሁለተኛው ገና አምና ሮምዛን የሆነ እንደዛ ነው

ዘር እንግዲህ ስዋት አምና በሆድ ነበር የመጣችው። ኧረ እዚህ አመጣሽ የነበረ አንጥቼ አንጥቼ። ዘንድሮ ደግሞ በጎኔ ናት አልኳችሁን። አተረፍን ወላሂ። ለአዚ ሞሁ ሐዛ ነው ሙቀቱ አይደለም ወላሂ። እንግዲህ እኛ ገርኩህ ብርድ ነው ግን ወቅቱ አሁን ሰባት ሰዓት እየሆነ ስለሆነ ስድስት ሰዓት ስድስት ሰዓት ሊሆን ነው ረቢያስኩ ይሄ ቢሞ ይሄ እና እንግዲህ ገና እና አቀበት ይቀራና የእግር መንገድ አለው። ተወዝፈናል ማለት ነው። እያረፍን እንግዲህ እንደርሳለን። ማይ አምና በሆዲ መጣሽ፣ ዘንድሮ በጎን መጣሽ። ሁለቴ መጣሽ፣ በቃ ሁለቴ መጣሽ። ከተዋለዲ ከተፈጠረይ ነው እንጂ የሚባል እና እንግዲህ እየደረስን ነው። ሰላም እንግባ ኢንሻአላህ። እናወራዋችኋለን ደግሞ ኦልሬዲ እየደረስን ነው ምን እንግዲህ በሌላ ቪዲዮ እንገናኛለን። ሁኔታ ምናምን ቀርጽላችኋለን ምናምን። ሰላም